ይሄን ማሽን ደግሞ የሰራ ነው ከተለያዩ ነገሮች ነው። ለምሳሌ ብረት፣ እኛ ትምህርት ቤቶች ትምህርት ቤቶች ላይ ብዙ ጊዜ ፋይል ካቢኔቶች ይኖራሉ። እነሱ ተሰባብረው ሲጣሉ እነዛን ብረት አንድ ላይ በመገጣጠም ዴስክ፣ እነሱን ቆራርጠው አንድ ላይ በማድረግ ይሄ ማሽን ሰርተናል። ሌላ በተጨማሪ የተለያዩ ቦርዶች፣ ሴንሰሮች፣ ሞተሮች ተጠቅመናል ማለት ነው። ይሄኛው ማሽን ደግሞ ቲም አለን እኛ ኳንተም ክሩ የሚባል ቲም አለን። ከቲማችን ጋር ነው የሰራ ነው ማለት ነው። ሁለት ሆነን የሰራ ነው። የተፈጥሮ ማዳበሪያ ስንወስድ በእኛ ሀገር ከአራት ወር እስከ ስድስት ወር ይፈጃል ለመስራት ማለት ነው። ይሄ እኔ ይዤ የመጣሁት ማሽን ግን በአጭር ጊዜ ውስጥ በ24 ሰዓት ውስጥ ኮምፖስት መስራት ይችላል። ያው አካሄዱ ደግሞ መጀመሪያ መበስበስ የሚችሉ ነገሮችን ወይ ደግሞ ከውስጣቸው ኢንዛይም ያላቸውን ነገሮች በመፍጨት ወደ ውስጠኛው ክፍል ያስገባል። ውስጠኛው ክፍል ላይ እርጥበቱ እንዲወጣ ይደረጋል። ምክንያቱም እርጥበቱ ካልወጣ መበስበስ አይችልም ሚያ ነገር ማለት ነው። እርጥበቱ ከወጣ በኋላ እርጥበቱን በሙቀት ስንሰጠው እርጥበቱ በጋዝ መልክ ይወጣልናል። ከዛም በኋላ እርጥበቱ ከወጣ በኋላ ኦክሲጅን፣ ሞቃታማ ኦክሲጅን ይሰጠዋል። ከዛም በሀርዲኖ አማካኝነት እንደ ኢንኩቤተር እንዲሆን ያደርጋል። በዋናነት የሚሰራው በውሃ የረጠቡ የትኛውንም ነገሮች ማድረቅ ነው፣ ስራው ማለት ነው። ይህም ደግሞ ከነዚህ መካከል ሜይሊ ለልብስ የተሰራው ሽሮ በርበሬዎችን ያደርቃል። ከዛም ባለፈ ደግሞ አዲሽናል ፊቸሮችንም ጨምርነታል። ለቤት ቬንቲሌሽን እና ለቤት ማሞቂያነትም እንዲያገለግል አድርገን ልክ እንደ ኤር ኮንዲሽነር ቤታችን ውስጥ እንድንጠቀመው አድርገን በጣም በሚያምር ዲዛይን አፕግሬድድ ሆኖ የራሱን ኬብል ራሱ ጥንቅቅ አድርጎ ሰብስበውን የሚይዘው ታይመር ስዊች አለ። አውቶማቲካሊ ራሱን የሚያጠፋው ለአደጋ የተጋለጠ አይደለም። እነዚህም ፊቸሮች እንዳለ ያካተተ ማኑያል አለው። በአንድ ሰዓት ውስጥ ደግሞ ምን ያክል ልብስ ያደርቃል የሚል ጥያቄ ይመጣል። በአንድ ሰዓት ውስጥ ከ80 እስከ 120 ልብሶችን ያደርቃል። ብርድ ልብስ ምናምን፣ ትልቅ የስጋጃ ምንጣፎች ደሆነ ከሆኑ ኤክሰፕሽናል ይሆናል ማለት ነው እና 10 ኪሎ ወደ ውጭ ቤት የሚሄድ ሽሮውን ራሱ ብናሰጠው ለሜትር በሆነ ሜትር ካሬ በሆነበት ቦታ ላይ ኦልሞስት ከአንድ ሰዓት ማክሲመም ቢፈጅ ነው ኤክስፐሪመንታሊ ቼክ እንዳደረግ ነው ማለት ነው።